የምክክር መድረኩን በንግግር የከፈቱት የክልሉ ምክር ቤት ዋና አፈ ጉባኤ ወንድሙ ኩርታ ጠቅላይ ፍርድ ቤቱ በአገልግሎት አሰጣጡ ላይ ያለበትን ሁኔታ ለማወቅ መድረክ ማዘጋጀቱ ከህዝቡ ጋር በቅርበት ለመስራት ያለውን ቁርጠኝነት ያሳያል ብለዋል። ለማህበረሰቡ ቅርብ የሆኑትንና ባለድርሻ አካላትን በማሳተፍ መስራት በአገልግሎት አሰጣጥ ዙሪያ የሚነሱ ቅሬታዎችን ለመፍታት እንደ አንድ መነሻ ሆኖ እንደሚያገለግልም ተናግረዋል። የክልሉ ጠቅላይ ፍርድ ቤት በክልል ውስጥ የፍትህ አገልግሎትን የተሻለ ቦታ ለማድረስ ከከፍተኛ ተቋማት ምሁራን፣ እንዲሁም የህግ ባለሙያዎችና ከባለድርሻ አካላት ጋር በመሆን ጥናት ከማድረጉ በተጨማሪ እንዲህ አይነቶችን የምክክር መድረኮች ማዘጋጀቱ ለሌሎች ተቋማት እንዳብነት ይጠቀሳልም ብለዋል። ይሄ ወደ ክልል ተደራጅቶ ወደ ስራ ከገባ በኋላ ይሄ ተቋም አጠቃላይ በፍርድ ቤቶች ውስጥ ያለውን ችግር ጠበቆችን፣ ዳኞችን፣ ሌሎች ባለድርሻ አካላትን፣ የዩኒቨርሲቲ ምሁራንን አካቶ ጥናት ምርምር ሰርቷል። ምንድን ነው እዚህ ተቋም ውስጥ ያሉ ችግሮች፣ ህዝብ ውስጥ ምን ችግር አለ የሚለውን በጥናት ተምርምር ችግሮችን የለየ ብቸኛ ተቋም ነው ብል በዚህ ክልል ውስጥ ማጋነን አይሆንም። የክልሉ ጠቅላይ ፍርድ ቤት ምክትል ፕሬዚዳንት ጥላሁን ታደመ በበኩላቸው በአገልግሎት አሰጣጡ ዙሪያ ከሀገር ሽማግሌዎች ከሃይማኖት አባቶችና ከባለድርሻ አካላት ጋር ምክክር መደረጉ የፍትህ አሰጣጡን የተሻለ ቦታ ለማድረስ ለተቋሙ አቅም ይፈጥራል ብለዋል። ጠቅላይ ፍርድ ቤቱ በሚቀጥለው ጊዜ የሚከተለው የራሱ አሰራር እንዳለ ሆኖ ውሳኔ ከተሰጠባቸው መዝገቦች ውስጥ አብላጫውን ማለት በሚቻል ደረጃ በሁለት ወራት ውስጥ ውሳኔ የተሰጠባቸው መሆ መሆኑን ገልጸዋል። የቀረቡ ጉዳዮችን ሁሉ በሁለት ወር የመወሰን ግብ ጥለን ነው እየሰራ ነው ያለ ነው። ይሄ ደቡብ ክልል እያለን በተጠና ስታንዳርድ ነው። አሁን ይሄንን አሻሽለናል። እንደየ ጉዳዮቹ ውስብስብነት መታየት ያለበት በመሆኑ የጉዳይ ፍሰት አስተዳደር መመሪያ አውጥተናል። ከሚቀጥለው በጀት ዓመት ጀምሮ ይሄንን ግብ በማስተካከል የምናየው ሆኖ ይሄንን 98% ለማድረስ ነው በቅድ ያዝ ነው። ከተወሰኑ 2289 መዝገቦች ውስጥ 2166 መዝገቦች እስከ ሁለት ወር ባለው ጊዜ ውስጥ በጠቅላይ ፍርድ ቤት ውሳኔ ያገኙ መሆኑን አፈጻጸማችን ያሳያል። ፍትህን ተደራሽ ለማድረግ በጠቅላይ ፍርድ ቤቱ ከመደበኛ ችሎት ጀምሮ በተዘዋዋሪ ችሎቶች ስራዎች መከናወናቸውን አንስተዋል። የዳኝነቱን ስራ ሊያግዙ የሚችሉ ባህላዊ የዳኝነት ስራዎች እንዲጠናከሩም እየተሰራ መሆኑን አመልክተዋል። የአገልግሎት አሰጣጡን ተደራሽ ለማድረግ በቴክኖሎጂ የመጠቀም ጉዳይ ላይ እየተሰራበት መሆኑንም ገልጸዋል። የምክክር መድረኩ ተሳታፊዎች ፍርድ ቤቱ እንዲህ አይነት የምክክር መድረክ ማዘጋጀቱ የአገልግሎት አሰጣጡን የተሻለ ቦታ ለማድረስ ቆርጦ መነሳቱን ያሳያል ነው ያሉት። ከዳኞች መፍለስ አንጻር ጉዳዮች እየተጓተቱ እንዲሁም በፍርድ ውሳኔ ላይ ቅሬታም እያስነሱ መምጣታቸውን አንስተዋል። ፍትህን በአቅራቢያው ለመስጠት ታስቦ ተዘዋዋሪ ችሎቶች መኖራቸው ጥሩ ቢሆንም ምድብ ችሎቶች እንዲጨመሩም ሐሳብ ሰጥተዋል። ሐሰተኛ ማስረጃዎች መበራከታቸውን ያወሱት የምክክሩ መድረክ ተሳታፊዎች የሃይማኖት አባቶች በዚህ ጉዳይ የእኛም ማስተምሮ ሊፈተሽ ይገባል ብለዋል። ሐሰተኛ መረጃዎች ለፍርድ ቤት ቀርበው ቃል የሚሰጡበትና ፍት የሚያዛቡበት አቅጣጫ የሚያስቱበት ደረጃ ላይ ከደ ይኮ ሐሜት ነበር ድሮ አለ እንደ ሐሜት ነበረ ሊሆን ይችላል ይባል የነበረ ነገር አሁን በዚህ ልክ ከሆነ እውነት የሃይማኖት ተቋማት የት ነው ያለ ነው? ከእኛ ነው የምጀምረው፣ እውነት ለመናገር የት ነው ያለ ነው አላስተማርንም ወይ ወይስ ደግሞ ተቀባይ አላገኘንም ወይ የሚለውን ነገር በደንብ ፈትሸን መርምረን በሃይማኖት ትምህርታችን ላይ ስራ መስራት እንዳለብን ያሳያል። እውነቱን ለመናገር የሐሰት ምስክርነት ዳኞቹን ዘጋ እውነት እንዲዛባ ማድረግ ነው። ይሄ ደግሞ በሁሉም ሃይማኖት የተወገዘ ጉዳይ ነው። ስለዚህ እንደዚህ አይነት ነገሮች ከታች ከስር መሰረቱ መስተካከል ያለባቸው ነገሮች ናቸው። የዚህ ዓለም ጥቅም ለማግኘት ተብሎ ደግሞ የመጨረሻውን አለም ህይወት ማበላሸት ተገቢ እንዳልሆነ ከታች ስራዎች ስለሚያስፈልጉ ሁላችንም እዚህ የተጠራን የእምነት አባቶች ይህን ስራ ወርታቸው ወስደን ማኅበረሰባችን ጋር መስራት ነው። በተነሱ ጥያቄዎች ላይ የሚመለከታቸው የሥራ ኃላፊዎችና የፍርድ ቤቱ ምክትል ፕሬዝዳንት ምላሽ ሰጥተዋል። በምክክር መድረኩ ማጠቃላይ ላይ የክልሉ ምክር ቤት ዋና አፈ ጉባኤ ወንድሙ ኩርታ የህዝብን የፍትህ ጥያቄ በጥራትም በፍጥነትም በቅርበትም ለመስራት ትኩረት መደረጉን ገልጸዋል።